ከአምስት ቀን የጂቡቲ ቆይታችን እንዲሁም ደግሞ ከአንድ ቀን የድሬዳዋ ቆይታችን በኋላ ወደ አዲስ አበባ ተመልሰናል። ውድ የተከበራችሁ የሰይድ አረቢያ መጅሊስ ዩቱብ ቻናል ተከታታዮች እንዴት ናቸው? ሰላም ናቸው? ባላችሁበት ያላ ሰላም እዝነ ከእናንተ ጋ ይሁን እንግዲህ ሁሌ ምርጫቸውን ሰይድ አረቢያ መጅልስ አድርጉያል። በተለያየ ጊዜ ቪዲዮዎችን ስንሰራዎች ቦንድድን ከጅቡቲ ጨርቅን የአረቢያ መጅሊስ ጨርቅንና የሶፋ ጨርቆችን ከቱርክ እንደምናስመጣ እየነገርናችሁ ነበር። እንግዲህ አሁን እስከ ፋብሪካው ድረስ ሄደን ያለውን የቦንድድ አመራረት የቦንድድ ምን ከምን ላይ እንደሚሰራ ደረጃዎቹ ምን ይመስላሉ፣ የሚለውን ቀደም ብዬ በሰራሁት ቪዲዮ ላይ ለቀቂዋለሁ። ስለዚህ የትም መሆናችሁ አረቢያ መጅሊስን ማዘዝ ለምትፈልጉት የግድ እኛ ጋር ብቻ አይደለም ማዘዝ ያለባችሁ፣ የፈለጋችሁበት ቦታ ማዘዝ ትችላላችሁ። ነገር ግን ስለ አረቢያ መጅሊስ ስታንዳርድ አረቢያ መጅሊስ ኦሪጂናል አረቢያ መጅሊስን ወይም ደግሞ ኦሪጂናል ቦንድድን እንዴት መለየት አለብን የሚለውን እንግዲህ በጥቂቱ ሰሞኑን እያብራራውላቸው ነበረ። ስለዚህ ጥራት ያለውንና ምርጥ እቃዎችን ማዘዝ አለባቸው የሚል ግንዛቤ ያለኝ እኔ፣ ምክንያቱም የሰው ልጅ ገንዘብ ካወጣ ለዛ ለገንዘቡ ደግሞ ለከፈለበት የግድ ተደስቶ የፈለገውን ነገር ማግኘት አለበት የሚል ሀሳብ ስላለኝ ነው። እኔ እንግዲህ ሰይድ አረቢያ መጅሊስም ከሰሜን ሸዋ ደራ አደሬ ከተማ አዲስ አበባን፣ ሀረርን፣ ድሬዳዋን አቋርጦ ጅቡቲ አሻደወሌ ድንበር ነው። አሻደወሌ ማለት በተለይ በስደት በግር የምትሄዱ ሰዎች ታውታላችሁ። የኢትዮጵያና የጅቡቲ ድንበር ነው አሻደወሌ ማለት ነው። እዛ ነው እንግዲህ ይህንን አራት አምስት ቀን የቆየነው ነው፣ ፋብሪካ ውስጥ ማለት ነው። እዛ ነው የሚመረተው የኬሚካል እጥረት የለውም። በምትፈልጉት በምንፈልገው ደረጃ ሰራት ትችላላችሁ ማለት ነው። ስለዚህ እኛም ሳዑዲ አረቢያ መንግስት እንግዲህ ባለፉት ሶስት አመታትን እንግዲህ በዚህ ከጅቡቲ አሻደወሌ ቦንድድን በማስመጣት የተለያዩ ቤቶችን ስናሱፍ ቆይተናል። አሁንም እንግዲህ ለተለያዩ ለደንበኞች ትእዛዝ የመሬት ምንጣፍን በካሬ ለሚሉት እንግዲህ ሙሉ ለሙሉ እሱንም አዘናል። አሁን ስለዚህ በወንድዳችንም በበቂ ሁኔታ አዘናል። እነሱ እንግዲህ እንሻአላህ ዛሬ በከባድ መኪና ነው የሚመጡት። ስለዚህ እኛ ደግሞ ቀድመን ለመድረስ እንግዲህ በአየር የሄርና ያለነው ማለት ነው። ለዚህ ነው እንግዲህ ሁሌም ምርጫችሁ ሰኢድ አረቢያ መጅሊስ ካደረጋችሁ ጥራቱን የጠበቀ ስራ እየሰራን አገልግሎት እንሰጣችኋለን ማለት ነው ውድ ተመልካቾች ሰኢድ አረቢያ መጅሊስን መጎብኘት ከፈለጋችሁ በዩቱብ ቻናላችን እንደዚሁም ደግሞ በቴሌግራም ዋትስአፕ ኢሞት ቲክቶክ እና ፌስቡክ ላይ እየገባችሁ ሰኢድ አረቢያ መጅሊስ እያላችሁ ሰርች ብታደርጉት ታገኛላችሁ እንደዚሁ ማዘዝ ለምትፈልጉት በዋትሳፕና ኢሞ፣ ቴሌግራም እየገባችሁ ማዘዝ ትችላላችሁ። እስክሪኑ ላይ ባለው ስልክ ማዘዝ ትችላላችሁ። እኛ አድራሻችን ደራ ይሁን እንጂ ሙሉ ሀገራችን ኢትዮጵያ ላይ እንግዲህ በራሳችን ትራንስፖርት እንግዲህ እናደርስላችኋለን ማለት ነው። ስለዚህ በቤታችሁ ዲዛይን፣ በቤታችሁ ልኬት የምትፈልጉትን ያህል እዛዙን እናደርስላችኋለን ማለት ነው። እንግዲህ የአውሮፕላን ጉዟችን በጣም በተሳካ ሁናታ ደስ በሚል ሁኔታ ኢትዮጵያ ኤርላንስ እንግዲህ በጣም ሊመሰገኑ የሚገባ የሀገር ውስጥ የበረራ አገልግሎትን በአግባቡ በሚገርም ሁኔታ እየሰጡ ነው የሚገኙት። መስጠት ብቻ ሳይሆን መስተንግዷቸው ራሱ በጣም የሚያስደስት በኦንላይን ቲኬት መቁረጥ ይቻላል፣ በስልክ መቁረጥ ይቻላል። የግድ ቢሮ መሄድ አያስፈልግም። ምንም ሀተታ የለውም። በጣም ነው ደስ የሚለው። ኢትዮጵያ ኤርላይንስ ልትመሰገኑ ይገባል። ሁሌም ጥራቱን ጠብቀው ሰዓታቸውን አክብረው ለሕዝቡ አገልግሎት እየሰጡ ነው ያሉት። ስለዚህ መጀመሪያ የሰራ ሰው መመስገን አለበት ስለምንል እንግዲህ እነሱም መመስገን አለባቸው ኢትዮጵያ ኤርላይንስ ማለት ነው። እኛም በአግባቡ የግድ ቢሮ ሳንሄድ እጃችን ላይ ባለው ስልክ ብቻ ደውለን በመጠየቅ በምንፈልገው ጊዜ በምንፈልገው ሰዓት፣ በቀን ሶስት አራት ጊዜ በረራ አላቸው ወደ ጅቡቲና ድሬዳዋ ማለት ነው። ነገር ግን በምንፈልገው ሰዓት ላይ እኛም ሳንንገላታ በስልካችን ደውለን ቆርጠን እንግዲህ ጉዟችን እያደረግን ያለ ነው። ስለዚህ ቦሌ ዓለም አቀፍ ኢትዮጵያ ቦሌ ዓለም አቀፍ ስንደርስም በአግባቡ የያዝነውን እቃም ሆነ የራሳችንንም ሳንንገላታ በአግባቡ ተቀብለውን እቃዎቻችንን በአግባቡ አቀብለውን ወደ የመጣንበት ቦታ እንድመለስ ሽኝት አድርገውልናል ማለት ነው። ልትመሰገኑ ይገባል፣ በርቱ፣ ገና ትልቅ ደረጃ ላይ ትደርሳላችሁ እያለ ነው እንግዲህ ኢትዮጵያ አየርላይንሶችን እያመሰገን እንገኛለን። ስለዚህ ውድ ተመልካቾቼ፣ በተለይ የሀገር ውስጥ በረራዎችን በጣም ብዙ ሰዎች የሀገር ውስጥ የአውሮፕላን ማረፊያ እያላቸው የማይጠቀሙ አሉ። ስለዚህ እናንተም ይሄን እድል እየተጠቀማችሁ ብትጠቀሙ በጣም የተሻለ ነው። ምክንያቱም ያን ያህል የከፋ አይደለም፣ ወጪውም ተመጣጣኝ ነው። ስለዚህ በኢትዮጵያ አየርላይንስን ምርጫችሁ እያደረጋችሁ ብትጠቀሙ በጣም በጣም ያስደስታል የሚል መልክቴን እያስተላለፍኩ ነው ያለሁት። ስለዚህ ሰይድ አረቢያ መጅሊስ እንግዲህ ከአምስት ዓመት ከአምስት ቀን ቆይታችን ከድሬዳዋና ጅቡቲ ዛሬ ጥቅምት ስድስት ወደ አዲስ አበባ ተመልሰን እንግዲህ አዲስ አበባ ደግሞ የቀሩንን አንዳንድ ስራዎችን ለመስራት እንዲሁም ደግሞ ወደ ደራ ሰሜን ሸዋ ለመሄድ ዝግጅት ላይ እንገኛለን ማለት ነው። ጉዟችን እንግዲህ በአራት ሺህ ከፍታ ጫማ ላይ ነው የምንገኙ። በአሁኑ ሰዓት ላይ የሀገር ውስጥ ጉዞ በብዛት ከፍታቸው አራት ሺህ ጫማ ናቸው ወደ ላይ ከፍታቸው። ስለዚህ የሀገራችን ለምለሚቷ ኢትዮጵያ ይሄን ትመስላለች። ያው በተለይ በብዛት እየተከታተላችሁን የምትገኙ እህት ወንድሞቼ በውጭ ሀገር ያላችሁ ስለሆናችሁ ስለ ሀገራቸው ትንሽ ናፍቆቱም ስላለ እኔ ትንሽ ትውስታ የሚሆናቸዋል እያልኩ ነው እች ቪዲዮ ቀድቼ ለእናንተ ሪፖርት ላደርግ የፈለግኩት ማለት ነው። ተደሰቱ፣ አብሽሩ፣ ዱዋ የምንደራረግ። አሁን እንግዲህ ወደ አዲስ አበባ አቃቂ እየደረስ እንገኛለን። ይሄ የአቃቂ ኮንዶሚኒየም ቤቶች ናቸው፣ የጋራ መኖሪያ ቤቶች ማለት ነው። በጣም እስታንዳርዳቸውን በጠበቀ ሁኔታ እየተሰሩ ነው ያሉት። አዲስ አበባ በጣም በጣም በአሁኑ ሰዓት ላይ ደስ በሚል ሁኔታ ላይ ነው እየተገኘች ያለችው። ጫማው እየተዘረጋ ነው የአውሮፕላኑ። ስለዚህ ወደ ማረፊያችን እየተቃረብን ነው ማለት ነው። ስለዚህ ሀገራችን ለምለሚቷ ኢትዮጵያ በተለይ አዲስ አበባ ዙሪያ በጣም ትላልቅ ህንፃዎች፣ ትላልቅ የጋራ መኖሪያ ቤቶች እየተሰሩ ነው ያሉት። ሀገራችንን ሰላም አላህ ያደርግልን። በሰላም ወተን በሰላም እንድንገባ እንዳው ለጥፋት ለተሰማሩ ሰዎችም አላህ ልቦና ሰጥቷቸው በጦርነት ምንም አይነት መፍትሄ እንደማይመጣ አውቀው እንደው ሀገራችንን ሰላም እንዲያደርጉ በዚሁ አጋጣሚ ላሳስብ ፈልጋለሁ። ምክንያቱም አንዳንድ ቦታዎች ላይ የሚከሰቱ ክስተቶች አሉ፣ ስጋት የሆኑ ቦታዎች አሉና እናንተም ባካችሁን፣ በጦርነት ሳይሆን አገር የምትለማው በስራ ነው። በስራ ሰርተን ሀገራችን እናልማ እያልን ሶሻል ሚዲያን ደግሞ ደስ በሚል ሁኔታ ትውስታዎችን የሀገርን እድገት ለዓለም ማስተዋወቅ ነው እንጂ ያለብን፣ ስለ ጦርነት ስለ ስጋት በሶሻል ሚዲያ ባንጠቀም ምን አለበት እያልኩ ዛሬ እንግዲህ ያው የአዲስ አበባ ቦሌ ዓለም አቀፍ ሪፖርት እቃዎቻችንን እንግዲህ እየተረከብነን ያለ ነው እዛ የጫነውን እቃዎች በሻምዳ የተጫኑ እቃዎችን እየጠበቅን እየተረከብን ያለነው። ስለዚህ ያለ አንድ እንግልት ያለ ምንም ችግር እቃዎቻችንን ተረክበን እኛም እንግዲህ ወደምንፈልገው ቦታ ለመሄድ የተዘጋጀን ያለ ነው ማለት ነው። ለዚህ ነው ምርጫችሁን ኢትዮጵያ ኤርላይንስ አድርጉ የምንለው ማለት ነው። ውድ ተመልካቾቼ አረቢያ ምጅስን ከፈልጋችሁ እንግዲህ ስታንዳርዱን የጠበቀ አርቢያ መጅሊስ ሰይድ አርቢያ መጅሊስ እየሰራ ነው ያለው። ስለዚህ ጎብኙን አስጎብኙን። በተለያዩ ሶሻል ሚዲያዎች ላይ የገባችው ባለፉት ሶስት አመታትን እንግዲህ በስራ ላይ ያቆየ ነው። በሰሜን ሸዋ ደራ አደራይ ከተማ ላይ እንግዲህ እየሰራ ነው ያለነውን ስራዎቻችን እንግዲህ በተለያየ ጊዜ በዩቱብ እና በኢሞ ቴሌግራም ጭንነዋል የገባቸው ማየት ትችላላችሁ ማለት ነው። ስለዚህ ሀሳብ አስተያየት ካላችሁ ደግሞ ላይ ጻፉልን። እስካሁን በተናገርኩት ስህተት ከሆነ አፍ በሉኝ። ትውስታ ነው ብዬ ነው፣ በስደት አገር ላይ ቆይቻለሁ። ስለ ኢትዮጵያ ስለ ሀገራችን የሆነ ነገሮች ስንሰማ ደስ ስለሚለት እኔም ዛሬ ለውድ ተመልካቾቼ ያ ትውስታ እናንተ ውስጥ ይኖራል ብዬ ስላሰብኩ ዛሬ ቪዲዮ ቀንጠባ አድርጌ ልኬላችኋለሁ ማለት ነው። ይቅርታ። ስለዚህ ወደ ሀገር ቤት ተመልሰን ደግሞ ስራዎቻችን ምን ይመስላሉ የሚለውን ይላችሁ ቀርባለሁ። ቀጣ ቪዲዮ ላይ ይኸው ወደ ሸገር እንግዲህ ወደ መኪና ገብተናል። ጉዟችንም ወደ ምንፈልገው ቦታ እየር እናያገል ያለ ነው። ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ደግሞ እንዳዘነጉ። በቀጣይ ቪዲዮ እስከምንገናኝ ድረስ ሀሳብ አስተያየታችሁን ኮመንት ላይ ጻፉልን። ሁላ ዳራችሁን አላይ ባርክላችሁ ይላለሁ። አፉ በሉኝ። ሰላሙ አለይኩም ወረመቱላ በረካቱ